ግን ብሩክ ከመግባቱ በፊት ማለት ነው። ገብታ ላይ ላይ ገብታ ማለት ነው፣ አልሰራ ማለት። ለእናንተ ብዬ እኮ የገባሁት እግዚአብሔር፣ እንዳታስቡ ትንሽ እንደሆነ አውራችኋለሁ ብዬ ገብቼ ግን የሚገርማቸው የማታው የሞላሁትን ነው።

ወይኔ ወይኔ፣ ወላህ እንዲህ ተሸንፎ እኮ አያውቅም። እሱ ራሱ አለ ተሸነፈ። አዎ፣ በመድሀኒዐለም እንኳን አላየሁኝም ታሻንፎ ያ በስ አስገብቸው ልጫወት ነበር። አብሬ ዋለ እንተና ራሱ የሆነ ቲክቶከር ስለሆነ ይወደዋል። ብሩክ ይወደዋል። የኔ ወርቅ ሰምተሸዋል? አብሮት ከብሩኬ ጋር የተጫወተው ልጅ የሚወደው ልጅ ሁለት ጊዜ ያሸነፈ ከልኬ ማለት ነው። ሲቀጣው በርበሬ ምናምን በጥብጦ ሲጠጣ ማለት ነው። እነሱ የሚቀጣጡት ከባድ ከባድ ቅጣት ነው። ታውቂያለሽ በጣም እንትን ዘይት በርበሬ አርግተው እንደገና ደግሞ ዱቄት ምናምን አርግተው ባናታቸው ምናምን ግን ይሁን ያሳቀኝ እርጉዝ ሆኖ ልብስ እንትን አድርጎ የተቀጣ ብሩኬ ሶስቴ ነው። ሁለቴ እኔ ሁለቴ በስተመጨረሻ ማረዋቸው። እንትን ነዋ ኮሜንት እኮ አይቶኮ ነው። እንትን ላይ በኮሜንት ማረው ማረው ሲሉ ከዚያም በኋላ ምረነለ ማረው ብለውኛል አለ። እነሱ እኮ ጊሽ እጠራላቸው ማሻላህ ቤቲ እና አለቅሶ የታወቁ ናቸው። ግን እኮ ማሻ

ጠዋት ሳይ ማለት ነው ደሴ፣ ለምን ይኸውልሽ፣ የኒውዮርክ ጠዋት ሳይ ንቀሳቀሰ ራት አስራ ስድስት ነበር። ጠዋት ሳይ ዛሬ ጠዋት ሳይ ረቋይ ቋይ ቋይ ላምጣለሽ። ወይኔ ማሻላ፣ ወይኔ፣ በእናትሽ ይደግ ይደግ። ወላሂ፣ በእናታችሁ ፎሎ ያላደረጋችሁት አድርጉት፣ ላይክም እያደረጋችሁት እዚህ ጋ ያላችሁት በአጠቃላይ በጣም ያሳዘልሽ ደስ ምንሽ የእኛ ሰው ማለት ነው። አሁን ስለሱ ላውራልሽ ማ የእኛ ቆይልንገርሽ ልንገርሽ፣ ስሚ፣ እዚህ ያላችሁ ማለት ነው ከላይም ከታች፣ እኔ የምላችሁ የተያዘ ወንድ፣ የተያዘ ወንድ ነው የሚያንበጫብጩት። አሁን እሱ ልጅ አልተያዘም፣ አንበጫብጫችሁ ከፍ አታረጉትም፣ አታረጉትም። ያልተያዘ ጉብል ነው፣ ሸበላ ልጅ ነው። የተያዘ ዝም በለው ላሶ ንቲታኔያ

ወይኔ በኋላ ግን እስከ ማታ ኢንሻላ ይገባል ብዬ አስባለሁ። አያ የጀግና ወላ ወይኔ አንጀቴ እንደበላኝ ትላንትና። ወይኔ ወላ ስንቴ እንዳየሁት ብታይ ቪዲዮ ያንን እንኳን እንትን አላረኩም እኮ ያንን የአልቃሻውን እኮ ላይክ አላረኩትም እንትን አልኩት አየሁና ያው እኔ እንትናን ስለምወደው ቤኪን ስለምወደው ደስ ይለኛል። ቤኪ አይ እኔ እኔ ለቤኪ ብዬ በእሱ ቤት ስለመጡ እንጂ ይቅርታ፣ በቤኪ ቤት ደስ ቤኪ በጣም ነው ቤት ስለሆነ አዎ እሱና እንትና ማነው? ፍፄ በጣም ነው። ሞዳ እሱ ፍፄ ቤኪ እንደገና ደግሞ እንትናን ትናንት የመጣው ሚኪ በጣም ነው። ኦብስዬ ዜድ እንዳለችሽ ዋትስአፕ ላይ አሁን አስቾካ አናግሪም ብላሻለች። ምን በሰላም

ዛሬ ፈታ አድርገኝ እስኪ፣ በጣም ደብሮኛል። እኔም እኔም ማርያም የልጅ ልደት ነው፣ ችግር የለም።

የልጅ ልደት ስለሆነ እንደዚህ እንደዚህ ለመግዛት ይሄዳለሁ ስላት ማለት ነው። ምግብ ስሪ አለችኝ። ዛሬ እኮ አይሰራም ነበር ውስጥ ገባችሁ እናንተ ውስጥ ገብታችኋል። እኔ ዛሬ ቅዳሜ ነው እና በጣም ማውራት አልችልም። ብዙ ማውራት ስለማልችል በዚህ ቻንስ ልጠቀም እና በሰዓት ያለኝን ሰዓት ልጠቀማት ብዬ ነው እና ሚኪ የሁላችሁ እግዚአብሔርን እንኳን መቶ ሺህ ምናምን ይገባው ነበር። ይሄ ባላት እንደት ነሽ? ደህና ነሽ? እኔ በጣም ደህና ነኝ ሁላችሁም። እና ምንድን ነው ታውቃላችሁ፣ አንዳንድ ጊዜ ጥሩ ሰዎችን ለምንድን ነው ማንም ያለከሰው ለምንድን ነው ጥሩ ምንግግር ማደግ የሚፈልገው ሰው ብዙ ነገራቶች አለ። እግዚአብሔርም መልካም ሰዎች ምስኪን የሆነ ሰው በቃ እናቱን የሚረዳ የሚፈልግ ቤተሰብ መርዳት እንደዚህ ምስኪን